ፍቅር ስናስብ እኛ ጌታን ምን ያህል እንደምንወደው ሳይሆን መመዘን ያለብን ጌታ እኛን ምን ያህል እንደወደደን። እስከ ምዕራፍ አስራ ሁለት ድረስ ያለውን የዮሐንስ ወንጌል የመጀመሪያ ክፍል እስካሁን በነበሩት ተከታታይ ክፍለ ጊዜያት ስናጠና ቆይተናል። እነዚህም እጅግ የተወደዱ ናቸው ለመታነጻችን የሚሆን ብዙ ነገር አግኝተናል። ጌታ ኢየሱስ ክርስቶስን በመለኮታዊ ክብሩ ያየንባቸውን እውነቶች ሁሉ ተምረናል። እነዚህ ትምህርቶች በአብዛኛው በውጭ ባለው ዓለም ከደቀ መዛሙርቱ ጋር አብሮ በመመላለስ በመንቀሳቀስ የሰራቸው ስራዎች ናቸው። ይበልጡን በአይሁድ መካከል የሰራቸው ስራዎችን አይተናል። አንዳንድ ጊዜ ደግሞ ወጣም ሲል እናየዋለን። ከዮርዳኖስ ማዶ ወጣ ይላል። ገለል የሚልባቸውም ጊዜያቶችን ተመልክተናል። ከዚህ በኋላ ከምዕራፍ አስራ ሦስት በኋላ ግን ጌታ ኢየሱስ ክርስቶስን የምናገኘው በውስጥ ነው። ከደቀ መዛሙርቱ ጋር ነው። የእርሱ ከሆኑት ጋር ነው። እስከ ምዕራፍ አስራ ሰባት ባለው ክፍል ውስጥ ጌታ ኢየሱስ ክርስቶስን በደርቡ ቤት በውስጥ የእርሱ ከሆኑት ጋር እናገኘዋለን። እንደዚህ ነው። በውጭ ባለውም ዓለም ላይ ይሰራል። ለሃይማኖተኞች ቢሆን፣ ለዓለማውያን ቢሆን ውጭ ላሉት የሚሆነውን ነገር ያደርጋል። ለዓለሙ መጥቷልና ይሰብካል፣ በቃልና በተግባር የሚሰራውን ስራ ይሰራል። ግን ከዓለም ጠርቶ ደግሞ የራሱ ካደረጋቸው ጋር ደግሞ በውስጥ የተለየ ጊዜ ያሳልፋል። ይሄኛው ደግሞ በጣም ልብ የሚነካ የስንብት ጊዜ ነው። ጌታ ኢየሱስ ክርስቶስ ወደ አባቱ ተመልሶ ሊሄድ ነው። አስቀድሞ ዓለም ከመፈጠሩ በፊት ወደ ነበረበት ክብር ሊገባ ነው። በአዲስ ማንነት ወደ ተዋረደው ዓለም ወደዚህ ዓለም ሲገባ የለበሰውን የተዋሃደውን የሰውን ሥጋ ይዞ በዚህ በሰው ልጅ ማንነቱ ዓለም ሳይፈጠር አስቀድሞ ወደ ነበረበት መለኮታዊው ስፍራ መለኮታዊ ክብር ውስጥ ይገባል። በዚያ ዜማ ላይ ነበረ። አሁን ከደቀ መዛሙርቱ ጋር ከዚህ ዓለም ወጥቶ ወደ አብ የሚሄድበት ሰዓት በደረሰ ጊዜ የስንብት ክፍለ ጊዜ ያደረገው ምዕራፍ 13 ምዕራፍ 14 ምዕራፍ 15 ምዕራፍ 16 እና 17 አምስት ምዕራፎች በአብዛኛው ጌታችን ኢየሱስ ክርስቶስ ሲናገር እናየዋለን። በእርግጥ የሚያደርጋቸውም ነገሮች አሉ ግን ለደቀ መዛሙርቱ የተውን የመጨረሻ ቃል የምናገኝበት ክፍል ነው። በብዛት በቅድሚያ በደርቡ ቤት፣ ከዛም ደግሞ ወደ ቄድሮን ፈፋ በሚያደርጉት የመንገድ ላይ ጉዞ የተናገራቸው ለነሱ የተናገራቸው ለነሱ የተዋቸውን የመጨረሻ ቃላት እናገኛለን። በመጨረሻ ግን የሚደመደመው ወደ አባቱ የተናገረውን በምድር ላይ የተናገረውን የመጨረሻ ቃል ደቀ መዛሙርቱ እንዲሰሙ ተደርገውን በጸሎት ነው የተደመደመው። ይህ ከደቀ መዛሙርቱ ጋር ያሳለፈው የመጨረሻ ክፍለ ጊዜ በጸሎት ነው የተደመደመው። ይገርማ በዮሐንስ ወንጌል የተሰጠው ስፍራ ኦልሞስት የወንጌሉ ግማሽ ክፍል። ከዛ በኋላ የህማማቱ የስቅለቱና የሞቱ እንዲሁም የትንሣኤው ታሪክ ይከተላል። ግን በርከት ያሉ ምዕራፎች አምስት ምዕራፎች የአንድ ቀን የአንድ ምሽት ክስተት ነው እና እግዚአብሔር ልዩ ትኩረት አድርጎበታል ማለት ነው። እንግዲህ አስብ፣ ሶስት ዓመት ሙሉ ብዙ ነገር ያደረገው ካደረገው ነገር የተጻፈው ተመርጦ ነው ከተናገረውም እንዲሁ ግን ደግሞ ይች መጨረሻዋን እግዚአብሔር ትኩረት አድርጎባታል። አሁን አንባቢዎችም ትኩረት እንዲያደርጉበት ያስፈልጋል። እኛም በዚህ ፕሮግራም ይሄንን ስንማር ልዩ የእግዚአብሔርን ትኩረት ልንሰጠው ይገባል። አዎ ራሳችንን ወደ ደርቡ ቤት ውስጥ በመንፈስ ማስገባት ያስፈልጋል። ጌታ ኢየሱስ ክርስቶስ የተውን የመጨረሻ ቃል ለመስማት የተከፈተ የተዘጋጀ እና ደስተኛ ልብ ሊኖረን ያስፈልጋል። ክብር ለእግዚአብሔር ይሆን። እንግዲህ ዛሬ የምናየው በተለይ በመጨረሻው እራት ላይ ያደረገውን ልብ የሚነካ ተግባር የምንመለከትበት ይሆናል። ያም የደቀ መዛሙርቱን እግር ያጠበበትን ታሪክ የሚያሳይ ነው። ላንብበውና አንድ ላይ እንመለከተዋለን። እንዲህ ይላል፣ ኢየሱስም ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ፣ በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻው ወደዳቸው። እራትም ሲበሉ ዲያብሎስ በስምዖን ልጅ በአስቆሮቱ በይሁዳ ልብ አሳልፎ እንዲሰጠው አሳብ ካገባ በኋላ ኢየሱስ አብ ሁሉን በእጁ እንደሰጠው ከእግዚአብሔርም እንደወጣ ወደ እግዚአብሔርም እንዲሄድ አውቆ ከእራት ተነሳ፣ ይላል። እግዚአብሔር የተመሰገነ ይሁን። እንግዲህ በጣም የሚገርም ነው። የፍቅሩን ምልክት የፍቅሩን ትዝታ የተወበት ምሽት ነው። አስገራሚ ምሽት ነው። ገና ሲጀምር በዚህ ምሽት የሚያደርጋቸው ነገሮች በሙሉ ይህንን የመጨረሻ ፍቅር የሚገልጥ ተግባር ሊያደርግ እንዳለው የሚያሳይ ነገር ይናገራል። ኢየሱስ ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ፣ ስለዚህ ቀጥታ ወደ አብ እያየ ነው። ወደ አብ የሚሄድበት ሰዓት ደርሷል። ብዙ ሰዓቶችን በዮሐንስ ወንጌል ታገኛላችሁ። ጊዜ ገና አልደረሰም የሚል በዮሐንስ ሁለት ላይ እናገኛለን። ያ አዲሱ የወይን ጠጅ የሚቀዳበት የክብር ጊዜ የሚያመለክት ነው። በሌላ ስፍራ ደግሞ ጊዜው ስላልደረሰ አልያዙትም የሚሉ ንባቦችን ስንመለከት መተና ይሄ ደግሞ ሞቱን የሚመለከት ነው። መስቀል ላይ የሚወጣበት ሰዓት በየስፍራው ተጠቅሷል። አሁን ግን ወደ አብ የሚሄድበት ሰዓት አሁን ያለንበትን የጸጋ ዘመን ያስገባለናል። ልብ በሉ። በመስቀል ላይ የዋለበት ሰዓት አለ። ወደፊት ደግሞ የሚመጣ በአባቱ መንግስት፣ አዲሱን የወይን ጠጅ ከደቀ መዛሙርቱ ጋር የሚጠጣበት የደስታ ዘመን አለ በምድር ላይ በመካከል ግን ወደ ሰማይ የሚገባበት ወደ ቀደመው ክብሩ የገባበት ስለ እኛ ቀዳሚ ሆኖ የገባበት እኛንም በሰማያዊ ስፍራ ያስቀመጠበት ይህ ሰዓት አለ። አሁን ወደዚህ ሰዓት እየቀረበ ነው። ጌታ ኢየሱስ ክርስቶስ ወደ አባቱ የሚሄድበት ሰዓት ደርሷል። በምድር ላይ በአካል ከደቀ መዛሙርቱ ጋር የሚሆንበት ጊዜ እያበቃ ነው። ከነሱ ሊለይ ነው እና ደቀ መዛሙርቱን ያሰባሰባቸው ደግሞ ስለወደዳቸው ነው። አዎ ወዷቸዋል። መርጧቸዋል። ወዳጆች ብሎ ጠርቷቸዋል። ወንድሞቼ ብሎ ጠርቷቸዋል። ይወዳቸዋል፣ ሁሉንም ይወዳቸዋል፣ ይሁዳንም ጭምር እና እስከ መቼ ነው የሚወዳቸው? ከዚህ በፊት ብዙ ጥፋቶች ሲያጠፉ አይተናቸዋል። ብዙ ጥፋቶች የገሰጻቸው ሰዓት አለ። ብዙ ስንፍናዎችም አግኝተንባቸዋል። ጴጥሮስ አይሁንብህ ባለው ሰዓት ምን እንዳለው የቅርብ ጊዜ ትዝታ ነው። አንተ ሰይጣን ሂድ ወደ ኋላ ያለው ሰው ነው። ሌሎቹም ደቀ መዛሙርት በግራና በቀኝ እንሁን የሚል የማይሆን ጥያቄ በጠየቁ ሰዓት የምትለምኑትን አታውቁም ብሎ የገሰጻቸው ሰዓት አለ። ብዙ ደካማ ነገር አድርገዋል። በሰማርያ ሲያልፉ ከሰማይ ሰዓት ይወርድ ዘንድ እነት ዘንድ ተወዳለህ ባሉ ሰዓት ገስጿቸዋል፣ እና ተገቢ ያልሆኑ ብዙ ነገሮችን አድርገዋል። ከመካከላቸው ማን ታላቅ እንዲሆን ክርክር ሁሉ ሲያደርጉ ነበረ። አንዳንድ ጊዜ እሱ በወከላቸው መድረክ ላይ ተገቢውን እምነት ያላሳዩበት ጊዜ አለ። በባህር ላይ ሲሄዱ እምነት ጎሏቸዋል። ያንን የዚያን ሰው ልጅ ላይ የሰፈረውን ጋኔን ከመለው ተራራ ላይ በወረደ ጊዜ እሱ የፈወሰውን ልጅ ከዛ በፊት እነሱ ጋኔንን ማውጣት አቅቷቸው እዛ ሰዓት ላይ የሚያሳፍር ነገር ነበረ። ማታምን ጠማማ ትውልድ ሆይ ብሎ እስኪናገር ደርሰዋል። ብዙ ሰዓቶች ደቀ መዛሙርቱ በድክመት በተለያየ ስንፍና በተለያየ የወረደ ነገር አግኝቷቸዋል። ይሁን እንጂ እንደዛ ስለሆኑ አልጠላቸውም። የሚወደው የእሱ ፍቅር የሚለካው በሰዎች ሁኔታ አይደለም። የእሱ በሆኑት በእነሱ ሁኔታ አልነበረም። የጌታ ኢየሱስ ክርስቶስ ፍቅር በራሱ ክፍታ የሚሄድ ነው እንጂ ከኛ ጋራ ከፍና ዝቅ አይልም። እኛ ከፍ ስንል ከፍ፣ እኛ ዝቅ ስንል ዝቅ አይልም። የራሱን ከፍታ ጠብቆ ነው የሚሄደው። የወደደው እሱ ነው። የእሱ ፍቅር ደግሞ በራሱ ባህሪ ነው የሚቀጥለው፣ በእኛ ሁኔታ አይደለም የሚቀጥለው። የመጣው ወደ ኃጢአተኞች ዓለም እንደሆነ ያውቃል። ከመጀመሪያም የኃጢአተኞችና የቀራጮች ወዳጅ እስኪሆን ድረስ ረጅም ርቀት ኃጢአተኞች ወዳሉበት ስፍራ መጥቷል። ከየት እንደጠራቸው እነማን ማን እንደሆኑ ያውቃል እና ከዛ በፊት እንኳን በማይለወጥ ፍቅር፣ በተጣጣመ ፍቅር፣ ከፍና ዝቅ በማይል ፍቅር ሲወዳቸው ነበር። አሁን ደግሞ ከዚህ በኋላ ያለውን ነገር ሲያስብ ብዙ ነገር አለ። የሐሰት ደቀ መዝሙር የፍቅር መግለጫ በሆነ ምልክት፣ በሰላም ምልክት በመሳም አሳልፎ ይሰጣል። የክፋቱ ክፋት ጥላቻውንም አሳልፎ መስጠቱን የሚገልጠው በዚህ፣ እውነተኛው ደቀ መዝሙር ደግሞ አላውቀውም ብሎ ይክደዋል። ይሄ ነገር ልቡ ላይ አለ። ደቀ መዛሙርቱ ሁሉም ጥለውት ይሸሻሉ። ብቻውን የሚተውበት በከሰው አኳያ ከደቀ መዛሙርቱ አኳያ እኔን ለብቻዬ የምትተዉበት ሰዓት ይመጣል ብሎ ነግሯቸዋል። ግን አባቴ ከእኔ ጋር ነውና ብቻዬን አይደለሁም ብሎ አሁን፣ ልብ በሉ ይህን ሁኔታ ሲያስብ በቁርጥ ሰዓት፣ በወሳኝ ሰዓት የእሱ የሆኑት ደቀ መዛሙርት አብረውት ስላልሆኑ አሁን እነሱን የወደደበትን ፍቅር ይቀንስ፣ ይለውጥ ይቶ ይህ ሊሆን አይችልም። ከዚህ በጣም የራቀ ነው። የጌታ ኢየሱስ ክርስቶስ የፍቅር ባህሪ፣ የወደዳቸው እስከ መጨረሻው ወደዳቸው። እግዚአብሔር ይመስገን። በዚህ ፍቅር ታምናላችሁ። ስለ ፍቅር ስናስብ ሁሌም እንደምናገረው እኛ ጌታን ምን ያህል እንደምንወደው ሳይሆን መመዘን ያለብን ጌታ እኛን ምን ያህል እንደወደደን ነው ማወቅ ያለብን። የዛን ጊዜ በአግባቡ እንወደዋለን። እሱም ደስ የሚለው እንደወደደን ስናውቅለት፣ በፍቅር ይኑሩ ማለትም ይኸው ነው። ያ ፍቅር ገበርን ያደረገናል፣ ይገዛናል። ያ ፍቅር እየገዛን ለፍቅሩ የሚሆን ምላሽ እንሰጣለን። ያ ለፍቅሩ የሚሆነው ምላሽ ደግሞ የውለታ ምላሽ አይደለም። በራሱ ያንን ፍቅር ማወቃችን የሚያስገኘው ውጤት ነው። አስበንበት አይደለም። ለጌታ ውለታ ወደ ክፍያ እንግባ ካልን ምን ያህል እንከፍለው? መልሰን ብንወደው የኛ መውደድ በራሱ እውነት ለሱ ፍቅር ምላሽ መሆን ይችላል። እንከን አለበት፣ የእኛ ድክመት አለበት፣ ስንፍና አለበት፣ ጉድለት አለበት። አይበጥንም፣ ማሰብም አንችልም። ለጌታ ውለታ ልንከፍል አንችልም። የመታወቅ አለበት መከፈል የማይችል ውለታ እሱ ደስ የሚለው። በፍቅሩ ስንታመንለት ነው። እንደ ወደደን ስናውቅለት ነው። እንደ ዮሐንስ ወደ ደረቱ ስንጠጋ ነው። በሙላት ራሳችንን በሱ ላይ ስንጥል ነው። ጌታ የሚወደው ነኝ ማለት ጌታን የሚወድ ነኝ ከማለት ይልቅ ጌታ የሚወደኝ ነኝ። እስከ መቼ? እስከ መጨረሻው በበረታሁ ጊዜም በደከምኩ ጊዜም በቀረብኩ ጊዜም በራቅሁ ጊዜም በተለያየ ነገር ውስጥ ባለፍኩበት ሰዓት የጌታ የፍቅር ዓይኖች ዛሬ በእኔ ላይ ናቸው የሚሉ ደቀ መዛሙርት ደስ ይሉታል ሁልጊዜ። እና በጣም የሚገርም ነው። ዋን ሳይድ ነው። በሱ በኩል ያለውን ነው የሚያስበው። ፍቅሩ በቃ ማረፊያ ሁሌም ይፈልጋል። የሚወዳቸውን ይፈልጋል። የሚወዳቸው ሰዎች ባህሪያቸው ክፍና ዝቅ ያለ ነው፣ ከጫፍ እስከ ጫፍ ናቸው። ልብ በሉ። ያ ጊዜ ከባድ ነው። ከባድ የሚያደርገው ሰይጣን እዛ አካባቢ አቅሙን እያጠናከረበት ሁኔታ ነው። ሰይጣናዊ ኃይላት በጣም ድንበር ጥሰው የገቡበት ሁኔታ ነው። ድንበር ጥሰው የአፍ አማኝ ላይም እውነተኛ አማኝ ላይም አቅማቸውን እያሳዩ ቁጥር ሶስት ላይ እንደምናነበው ከቁጥር ሁለት ዲያብሎስ በስምዖን ልጅ በአስቆሮቱ በይሁዳ ልብ አሳልፎ እንዲሰጠው ሐሳብ ካገባ በኋላ ይላል። መጀመሪያ ሐሳቡን አስገባ ያወረድ ብለን እንደምናየው እዚሁ ምዕራፍ ቁራሽ ከተቀበለ በኋላ ምን ሆነ? ሰይጣን ገባበት ነው የሚለው። ቁጥር 27 ላይ ቁራሽም ከተቀበለ በኋላ ያን ጊዜ ሰይጣን ገባበት። መጀመሪያ ሐሳቡን አስገባበት፣ ሐሳቡን ሲያስተናግድ ከዛ ቀጥሎስ ሐሳቡን ተከትሎ ራሱ ሰይጣን ገባበትና ፖሰስ ጆነ በቃ እንደ ሰው ማሰብ በማይችልበት ደረጃ ላይ ደረሰ ከሰይጣን ሐሳብ ውጭ ሌላ ማስተናገድ በማይችልበት ባህሪ ወይ ሁኔታ ውስጥ ገባ የት እዛው በጌታ ደቀ መዛሙርት በማህበሩ ውስጥ ካሉት ሰዎች አንዱ ነው አስቡት ከዚህ በፊት ሁለት ሁለት ሆኖ ከደቀ መዛሙርቱ ጋር ወንጌል እንዲሰብኩ ከተላኩት አንዱ ነው እንዲህ አይነቱ ሰው ለሰይጣን ሐሳብ አይምሮ ልቡን ሲከፍት ከዛ ራሱ ሰይጣን ገባ እና ያን ያህል ቅርብ ነው። እዚህ እራት ውስጥ አስቡት፣ የመጨረሻ እራት እየተደረገ፣ የመጨረሻ የክርስቶስ ፍቅር እየተገለጠ፣ የመጨረሻ የስንብት ጊዜ ባለበት በዚህ ሰዓት ላይ ሰይጣን ያለውን አቅም ተጠቅሞ በቅርበት የሴቲቱን ዘር ሰኮና ለመንከስ ጥርሱን እየሳለ ነው። ይገርም ነው። ሌላም እያንዣበበ ነው። ጴጥሮስን እየዞረው ነው። ለምን ሰይጣን እንደ ስንዴ ላያበጥራችሁ ለመነ አደር ጌታ ያለው በሉቃስ ወንጌል፣ እኔ ግን እምነትህ እንዳይጠፋ ስለ አንተ አለድኩ። ስለዚህ ደቀ መዛሙርቱ እንዲበታተሉም ሆነ ጴጥሮስን እንዲክድ በዛ ሰዓት ላይ እንዲበጠሩ ሰይጣን ተግቶ እየለመነ ያለበት ሰዓት ነው። ስለዚህ ተጽዕኖ አለ። የእባቡ ተጽዕኖ ባለበት ሁኔታ ውስጥ ተጽዕኖ ደግሞ በአይሁድ ላይ ብቻ አይደለም። በፊት አይሁድ ነበረ በተንኮር እያነሳሳ በቃ በጌታ ላይ ጥላቻን፣ ፈተናዎችን የተለያዩ የተንኮል ጥያቄዎችን እያሳዘ የሚነክሰው በእነሱ በኩል ነበር። አሁን ግን ከዛም አልፎ የገዛ ደቀ መዛሙርቱ አካባቢ ሰይጣን ተጽዕኖውን እያደረገ ያለበት ነው። የሚገርመው ደግሞ መጠቀሚያ ማግኘቱ፣ ዋነኛ መጠቀሚያ ይሁዳን በማሳሳትም ቢሆን ደግሞ ለጊዜውም ቢሆን ደግሞ እውነተኛውን አማኝ በማሰናከል ሌሎቹንም በማስበርገግ በዚህ ደረጃ እየፈተነው ነው። ያ ሁሌም እንደምንለው ሦስቱ ጠላቶች ከአብ ከወልድና ከመንፈስ ቅዱስ ጋር እንዴት እንደሚነፃፀሩ እናውቃለን። ዓለም ከአብ ጋር ነው የተነጻጸረችው። ዓለምን የሚወድ የአባት ፍቅር በርሱ ውስጥ የለም ተብሎ፣ ሥጋ ከመንፈስ ቅዱስ ጋር ነው የተነጻጸረው። ሥጋ በመንፈስ ላይ፣ መንፈስ በስጋ ላይ ይቃወማል ይነሳል ተብሏልና ሰይጣን ደግሞ ሁልጊዜ ከወልድ ጋር ነው፣ ወልድን በማጥቃት ላይ በሥጋ በስጋ ተገልጦ በዛ በምድረ በዳም የፈተነው እሱ ነው። ከመጀመሪያም የሴቲቱ ዘር ጠላት እንደሆነ ተነግሯል። አሁንም በአይሁድም አልፎም ተርፎ በገዛ ደቀ መዛሙርቱን ጭምር በቀጥታ እያጠቃው የነበረበት ሰዓት ነው። ለዚህ ጠላት መሳሪያ ለመሆን የተዘጋጁ ሰዎች አሉ። እዛ ግን የወደዳቸውን እስከ መጨረሻው ወደዳቸው። ክብር ለጌታ ይሆኑ ምንም ቢሆኑ ወደዳቸው። በኋላ ይሁዳ ያው ያ ፍቅር ስላልገዛው በዛው ጠፍቶ ቀረ እንጂ በገዛ ራሱ ታንቆ ስፍራውን ተወው እንጂ፣ የእሱ ፍቅር ግን አልተለወጥም። የጌታ ፍቅር አልተለወጠም። ጴጥሮስን ማንሳት ችለዋል። እነዛ የፍቅር አይኖች ጴጥሮስን ማንሳት ችለው። በሌሎችም በብዙ መንገዶች ብታሉት የጌታ የኢየሱስ ክርስቶስ ፍቅር የእርሱ በሆኑት ላይ እስከ መጨረሻው አይለወጥም። ሁሌም እዛው ነው የምታገኙት። ወደ እርሱ በቀረባችሁ ቁጥር የበራ ፊት የተዘረጋ እጅ ታገኛላችሁ። ክብር ለጌታ ይሁን። እንደዚህ ነው ጌታችን፣ እንደዚህ ነው ጌታችን። ይሄ ፍቅር ሊገዛን ይገባል። በቃ ሁሌ የሚያሮጠን፣ ሁሌ የሚያመጣን፣ ሁሌ የሚያንበረክከን፣ ሁሌም ከእሱ ጋር ያለውን ኅብረት እንድንይዝ የሚያደርገን ይሄ የማይለወጥ እስከ መጨረሻው ዘልቆ የሄደ የጌታ ፍቅር ሊሆን ይገባል። እና በዚህ ዓለም ያሉትን ወገኖችን ወደዳቸው። እኛም በዚህ ዓለም ያለን ወገኖች ነን። በዚህ ክፉ ዓለም ትቶ ሄደዋል። እነሱ የነበሩበት ስፍራ ላይ ነው አሁን ያለነው። በዚህ ፍቅር ተወደናል። ታዲያ እራት፣ የፋሲካው እራት ደረሰ። እራት ሲበሉ ዲያብሎስ ያው በስሞን ልጅ ባስቆሮቱ በይሁዳ ልብ ውስጥ አሳልፎ እንዲሰጠው ሐሳብ ካገባ በኋላ ካገባ በኋላ ኢየሱስ ደግሞ አብ ሁሉን በእጁ እንደሰጠው ከእግዚአብሔርም እንደወጣ ወደ እግዚአብሔርም እንዲሄድ አውቁ ከእራት ተነሳ ይላል። እዚህ ጋ ሁለቱ ነገሮች ቀርበውልናል። አንደኛው የመስቀል ላይ ሞቱ፣ ሁለተኛው በእግዚአብሔር ቀኝ መቀመጡ። እነዚህ ሁለት ነገሮች እዚህ ስፍራ ላይ ቀርበውልናል። ሰይጣን በይሁዳ ልብ ውስጥ አሳልፎ እንዲሰጠው ሀሳብ ካስገባ አልቋል። በቃ ቀራኒው በቀራኒው መስቀል ላይ እንደሚሞት ተረጋግጧል። በሐሳብ ደረጃ ማለት ነው፣ ተጀመረ ማለት ነው። የመጨረሻ ተላልፎ እንደሚሰጥ ግን ጌታ ኢየሱስ ክርስቶስ እዛ መስቀል ላይ ያለውን ውርደት ሳይሆን የሚያየው ከእዚያ ከዛ በኋላ በዚህ መነሻው የመጨረሻው ምንድን ነው? ለዚህ ማንነቱ በመስቀል ላይ ለሚውለው ማንነቱ ይሁዳ አሳልፎ ለሚሰጠው ለእርሱ ማንነት እግዚአብሔር ምንድን ነው የሚሰጠው ያልን እንደሆነ ኢየሱስም አብ ሁሉን በእጁ እንደሰጠው፣ ሁሉን በእጁ እንደሰጠው። ሁሉን በሚለው ቃል ውስጥ የማይካተት ነገር የለም። በሰማይና በምድር ያሉት በሙሉ ሁሉን በሚገዛበት ስፍራ ላይ በሰማያት በግርማው ዙፋን ቀኝ ተቀምጦ ያያል። ገና ያለው እኮ እዛው ደርቡ ቤት ውስጥ አለ፣ ግን በመንፈሱ ወዴት ነው ሄደው? በአብዘንድ ሄዳል። ሁሉም በእጁ አሳልፎ በጣም የሚገርሙ ቃላቶች ናቸው። ይሁዳ እሱን አሳልፎ ይሰጠዋል። ይሁዳ የማን ኤጀንት ነው? የሰይጣን ኤጀንት ነው። ስለዚህ ሰይጣን ኢየሱስን አሳልፎ ይሰጠዋል። እግዚአብሔር ደግሞ ዓለሙን ለኢየሱስ አሳልፎ ይሰጣል። ይሄ ትልቅ ብድራት ነው አይደል? ተገቢ ሽልማት ነው። ሁሉም በእጁ ይሰጠዋል። ስለዚህ ሰይጣን በይሁዳ አማካኝነት እሱን አሳልፎ ቢሰጠውም እግዚአብሔር ደግሞ ለእሱ የሚሰጠውን ያውቃል፣ አውቋል። ሰማይ ሄደ። ኦኬ፣ ከራሱ አኳያ ወደ ክብሩ ገባ። ሁሉን የሚገዛ ነው። ከፍ ባለ ስፍራ ላይ ነው ያለው። እነዚህስ ትቷቸው የሚሄዳቸው እሱ ሁሉን ጨርሶ በመከራ በውርደት ውስጥ አልፎ ወደ ክብር ሄዶ ሁሉም በእጁ ይረከባል። ከስሞች በላይ የሆነውን ስም ይቀበላል። አስቡት! በግርማው ዙፋን ቀኝ ይቀመጣል። ግን የእሱ የሆኑት ከአባቱ የተቀበላቸው ልጆች ደግሞ